እንግዲህ ሮዛ የአባሰውን አመጣች ማለት ነው። አሰላም አሌይኩም ወርሀመቱ ላይ በረካቱ። ጋሽ እንዴት ናቸው? ሰላም ሰላም አላችሁ ባላችሁበት ሰላማችሁ ብዙ ዝት ይበልልኝ። ደግሞ ጀዛ ከላው ከይረን ወላሂ ለምታበረታቱኝ በጣም ጀዛችሁን አላህ ይክፈላችሁ። እንግዲህ ሮዛ ኦሮምኛ የማይገባችሁ ልጆች ካላችሁ እኔ የተረጉሩላችኋለሁ ትንሽ ስለሚገባኝ ማለት ነው። እና ምን አለች ለሰይድ እንትኗ ስር ላቃ ነው። ዩቱብ ስር ነው የለቀቀችው? ምን እያለችው ነው መሰላችሁ፣ እኔ ትንሽ ሰርግ አልፈልግም። መጀመሪያ ትንሽ ሰርግ ነው የምናደርገው ተባብሎ ነበር። እኔ ትንሽ ሰርግ አልፈልግም፣ ድል ያለ ሰርግ፣ ወይ መኪና አሰልፈ፣ ወይ ዱባይ ዱባይ ካልቻልክ ደግሞ እዛው መኪና አሰልፈ ብዙ ሰው ጠርተ መተህ እንደዛ ነው የምትደግስልኝ ወይ ደግሞ አይሮፕላን ተከራይተ አይሮፕላን ማለት ነው ተከራይተ በሱ ነው የማገባው ከዚህም በፊት ተደርጎ የማያውቀው ነው የምታረግልኝ እያለችው ነው ማለት ነው። ለምን አምስት ሚሊዮን አይሆንም አውጥተህ እንደዛ ሠርግ ነው የምታረግልኝ እያለችው ነው ማለት ነው። ሰይድ ሰይድም እንግዲህ ምስኪን ውይ ሰይድ ወላሂ ሱመያ ይሄንን የመሰለ ሰው ነው ትታ? አሁን ወይ አይ ሱመያ ተሸወደች፣ والله ተሸወደች። ለምን እሺ አላት እኮ አሁን ያያችሁት፣ እምቢም አላላት እንዴት ይሆናል ወጪ ብዙንም አላላት? ምን አላት? እሺ ችግር የለውም እንደዚህ እንደዚህ አርግተን እንደዚህ እንደዚህ አርግተን ብሎ አብራራላት ማለት ነው። እና እሷ ግን ፕራንክ ነው ማረገይ፣ ፕራንክ እያረገችው ነው ግን መጨረሻ ላይ ደግሞ እሱ እንደዛ ሲል በቃ እንደው ምን እንደዚህ ነው የማገባው አትለውም መሰላችሁ? እሱ መጀመሪያ ጥል ፈልጋ ነው በቃ ያን ሰይድ ይቆጣኝ ይሆን ግን። እናንተ ሴት ልጅ ማለት ነው ሁሌ ሹሩሩ እና በቃ ወንድ ልጅ ካልተቆጣት ደስ አይላትም። ለምን እንደሆነ አላውቅም። ሴት ልጅ ስትመታ እና ሲቆጥ በተለይ ዝም በቃ ወንድ ዝም ከተባለ ካለ ባሏ ቁጣ ቁጣ ያምራታል ማለት ነው። እንደዛ ነው። ሌላ ቤት ቁጣ የሰለቸው ሌላ ሴት ደግሞ ቁጣ ያምራታል። እንደዛ ነው ጋይስ። እና እንደዛ ብላ ጠየቀችው። እሱም እሺ አላት። ምንም ችግር የለውም። ይሄ ምን ችግር አለው? አምስት ሚሊዮንም ሆነ እኔ ችግር የለውም፣ እደግስልሻለሁ አላት። ሰይድ ስፈረደበት እዛች ልጅ ላይ አምስት ሚሊዮን እዚች ላይ አምስት ሚሊዮን አረ ሚስኪና ብሎበት። እናንተ ሰዎች ተው ተው ተው አምስት ሚሊዮን በቃ ቀልዶ ነው እንዴ? እኛ አንድ ሚሊዮን በአመት ራሱ የማናመጣው ጋይስ። አሰውት ስቲ ማሻአላ፣ እንግዲህ ማሻአላ ብለናል። ለማንኛውም ምንም የምንለው ነገር የለም እና ሱማያ እንደዚህ አይነት ባለቃ ለሰው ሰጠች ማለት ነው። ሲጀመር እንትና እቺ ማለት ሮዛ በጣም ደስ ብሏታል። ቤተሰቡ ሁላ ሁሉ በጣም ወዶልኝ በጣም ነው የወደዱት አማቼም ነው አያቴ አያቴ ወደደችልኝ፣ እና አባቴ ሁሉ ቤተሰቦች በጣም በቃ ሰይድ ነው ስለ በጣም ነው ደስ ያላችሁ በጣም ነው ደስ ያላችሁ አለች። እኔም ደግሞ በጣም ደስ ብሎኛል፣ እሱም በማግኘት ያለች እንግዲህ። አላ ጥሩ ትዳር ያድርግላችሁ አቤቱ። አላ እንግዲህ ኸይረ ኸይሮን ይወፍቃችሁላችሁና እንደዛ ብላለች እስቲ በአይሎፕራን እንዴት እንደሚጋቡ እናያለን ጋይስ ግን ፕራንክን ያለችው ሰው በስተ መጨረሻ ፕራንክን ያለችው ግን ፕራንኩን ደግሞ እውነት አደረገችው ከዛ እሱ እሺ ስላት ይቻላል ስላት በቃ እንደዛ ከሆነ እንደውም በዚህ ነው ማገባው አለችው በአይሎፕራን ማለት ነው ተደግሶ ማያቅ ሰርግ ደግሳ ልታገባ ማለት ነው ጋይስ ሮዛ እንደዛ ነው የምላችሁ አቢቦቼ፣ ስራ አለብኝ። እስቲ ዝም ብዬ ልቅረጽ ስትለቃ ይቼ በቃ ልቅረጽ እስቲ ብዬ ነው የለቀኩላችሁ እና ላይክ አድርጉ ከተመቻችሁ አቢቦቼ፣ እሺ።